አቤት። እሺ። ሰላም ፈለግሽ። አዎ። አይ አልተጣላንም አይደል። ለምን ዘጋኸኝ? መቼ ነኝ። እና ሀይ፣ ደህና ነህ አይደለ? ደህና ነኝ። በቃ ቻው። ሰላም ሁንሽ። ምን እየሆንሽ ነው? እየሰራሁ ምን ነው? እሺ እየሰራ እንደዚህ አይደለም አይተባባል እንደ ንጉሥ አክብረሽ እንደ ንግሥት አናግሪው እንጂ እሚችለውን እየሰራው ምንድነው? እንደዚህ የምትጠጥማለም? አይው እንደግመዋለን ከአንዴ በላይ አልደግመውም። ትደግሚያለሽ። አልደግመውም። የምፈልገው እስኪመጣ መጣ ድረስ ትደግሚያለሽ። አልደግመውም። ትደግሚያለሽ። አልደግመውም። አንቺ እንድትሰሪ የግድ መጎዝጎዝ አለብኝ እንዴ? ምን አልከኝ? ጎዝጉዝና ብላውሽ ወልመካ

አዎ ሁሌም አዎ ለማን ለሷ እሺ ስሟ ማን ነው ታውቃለች ግን ባታ እያነበበች ነው በመጀመሪያ ሲጀመር ምን ልታደርጊ አጠገቡ ወደቅሽ አጋጣሚ አስረዳት። ከዚህ በኋላ አጠገቡ ትደርሽና እንደዚህ አድርጌ አጣፋሻለሁ። ሊሊ ያምሻል። እሷን ስለነካወብህ አንጨረጨረ። ኦ ማይ ጋድ ኦ ማይ ጋድ ዶን ተች ሚ እንዳትዋረድ። ስለዚህ ግጥም ተጽፋለን። አዎ ሁሌም አዎ ለማን ለሷ እሺ ስሟ ማን ነው ታውቃለች ግን ባታ እያነበበሽ እያነበበች ነው ማለት ደወለልኝ በጠዋቱ ስልክ መቀነስ አለብን አለኝ ኧረ አልኩት ለምን አልኩት አንቺም እየተጎዳሽ ነው እና በጣም እያወራን ስለሆነ መቀነስ አለን

አልችልም። አትሽም ወይስ አትፈልጊም? አልፈልግም። ቆይ ለምንድን ነው እንደዚህ የጠላሽ? የሚወደድ ስብናለኝ ብለህ ታስብ ነበር? አቤት። እሺ። ሰላም ፈለግሽ? አዎ። አይ አልተጣላንም አይደል? ለምን ዘጋኸኝ? መቼ እኔ እና ሀይ፣ ደህና ነህ አይደለ? ደህና ነኝ። በቃ ቻው። ሰላም ሁልሽ። ወንድ ጓደኛ ጅንጅና፣ እኔ ጅንጅና ምንድን ነው ምን እየሆንሽ ነው ምንድን ነው የሆንሽው እንደዚህ አይደለም አይተባባል ነው እንደ ንጉሥ አክብረሽ እንደ ንግሥት አናግሪው እንጂ የሚችለውን እየሰራሁ ነው ምንድን ነው እንደዚህ የምትጠቅመው ለማ እንደግመዋለን ከአንዴ በላይ አልደግመውም ትደግሚያለሽ አልደግመም የምፈልገው እስኪመጣ ድረስ ትደግሚያለሽ አልደግሞ አንቺ እንድትሰሪ የግድ መጎዝጎዝ አለብኝ። እን ምን አልከኝ? ጎዝጉዝና ብላውሽ። እሺ ወልመካ አይ ደነሽ መረዳህ ነገር አለ። እስኪ እንሰራብ ዝም በናት አልችልም። አትሽም ወይስ አትፈልጊ? አልፈልግም። ቆይ ለምንድን ነው እንደዚህ ጠላሽ? የሚወደድ ስብና ልኝ ብለህ ታስብ ነበር። እንደ እንደ በጣም አለኝ ብዙ አሪፍ አሪፍ ስብነዎች አሉኝ ለምሳሌ ቀልድ አዋቂ ነኝ በጣም ነው ጨዋታ የምችል እንደውም ለምን አንድ ቀልድ ነግሽ ቆይ እንደውም አሁን ፍርፍር ነው ስለዚህ ግጥም ተጽፋለሁ አዎ ሁሌም አዎ ለማን ለእሷ እሺ ስማ ማን ነው ታውቃለች

አላምነውም በጣም ደረጃ አራት ያልተነካች የግጥሜ ርዕስ የታባሽ ይሰኛል ፍቅሬን ገፍተሽ ሄደሽ ስታላዝኝ ዋልሽ። የታባሽ እንኪ ስልጅ ስድብ መስሎሽ፣ ታማኝ ልቤን ያሰቃየሽ ጠረ። የታባሽ ምርጥ ልጅ ነበርኩኝ ይኸው ቀረሁብሽ። የታባሽ የተነካካ አልፈልግም በቃ። የታባሽ ግጥሜ ያው ቤት የማይመታው እንዳይፈርስባችሁ ፈርቶ ነው። የታባሽ ስምሽ ማን ይባላል? ስሜ ምን ያደርግልሃል? ለሁለተኛ ጊዜ ጠይቅሻለሁ፣ ስምሽ ማን ይባላል? ለሁለተኛ ጊዜ ልመልስልህ፣ ስሜ ምን ያደርግልሃል? ለሶስተኛ ጊዜ ጠይቅሻለሁ፣ ስምሽ ማን ይባላል? ለሶስተኛ ጊዜ ልመልስልህ ስሜ ምን ያደርግልሃል? ከነስምሽ ገደለት ገቢ ትችያለሽ። እኔ ኔርዳኖስ ማንንም ወንድ ረግጦኝ ሄዶ አንድ ጥያቄ ልጠይቅሽ፣ ይቻላል? እስከ ዛሬ ይህን ጸባይሽንና ትህትናሽን እየተደብቀሽ ነው። እሱ ሌላ ጊዜ ነገር አለ። ከዚህ በኋላ ምን ያገናኘናል? የሰው ልጅ ምን እንደሚያለያየውና እንደሚያገናኙ አይታወቅም። ጽፎ ሳይሆን የተጻፈለትን ነው የሚኖረው። ጥሩ ተናጋሪ ነሽ፣ ጥሩ አዳማጭ ነው። ካላስቸገርኩሽ ስልክ መቀየር እንችላለን? ይቻላል። የኔ አይፎን ነው ያንተስ? አረቃሁሽን አይደለም ያልኩሽ ቁጥርሽ ነው። ጠካይ ልብስ አራዳ ነው በልቷ ደናደር እድላይ ትባላለው መልተዝ ሰላም ሃይ፣ ቆንጆ ነሽ ታውቃለሽ። እረስቼው ነበር፣ ለታለብሽ ምን ችግር አለ? ስልክሽ አለ ደውላል። ስልክሽ ስጠኝ፣ ነው ደውላለሁ። አልደውልም። ለምን ለምንድን ነው አንቺ እንደ ጓደኞችሽ አግብተሽ ልጅ ወልደሽ መሳም አትፈልጊው? ንገሪኝ እያናገርኩች እያናገርኩሽ ነው አደለም። በቃ በቃ። አዎ በቃ ዳኒ ገደብ አለፍክ። እውነት ነው ማለት ነው ምንም። ሴት ልጅን ቆንጅና ሙሉ ያደርጋታል የሚባለው ከሳሳት አዎ ቁንጅና ብቻውን ሴት ልጅ ሙሉ ያደርጋት እና ቆንጆ አይደለም። ስለ ሴት ብዙ አታውቅም እያልኩ ነው ቢኒ። እንደምትወደኝ አጣሊ ሴትነት ይዞኝ ባልነግረህም፣ እኔ ጋርም ያለው ስሜት እንዳንተው። እኔ የምልህ ቢኒ ዛሬም ስለምትወዳት ልጅ አስነግረኝም ምኑ ልንገርሽ ሁሉንም እንዴት እንደምትወዳት የት እንዳለች ከጎኔ ማለት አልገባኝም ከጎኔ ናት አያታለሁ እንዳልነግራት ደግሞ ፈራለሁ አጣታለሁ ብዬ እሰጋለሁ ግን በቃ ዝም ብዬ ወዳታለሁ ታዲያ ለምን አትነግራትም እነግራታለሁ ከየት ይጠራል ብለሽ እኮ እሺ ግን መቼ አንድ ቀን